ኮሚኒቲ ጋይዘን የወጣ ነው። ጥያቄ ሁለተኛው ምንድን ነው? የወር አበባ በሚመጣበት ጊዜ ግንኙነት ቢደረግ እርግዝና ይፈጠራል ወይ ብለን ጠይቀናል። ማህበረሰብ ውስጥ እና የሚገርሙ መቶችን ጠይቀዋል። አንዳንዶቹ አይፈጠርም ብለዋል። አንዳንዶቹ ይፈጠራል ያሉበት ሁኔታ አለ። አንዳንዶቹ ደግሞ በጣም ከፍተኛ የመፈጠር እድል አለው ብሎም ይመለሱ አሉ እና እሺ በወር አበባ ጊዜ ግንኙነት ነው ቢደረግ፣ ይረገዛው ብቻ ታስበው እና አላውቅ። ምክንያቱም እኔ በወር አበባ ጊዜ ራሱ የወር አበባ ባለበት ሰዓት ግንኙነት መፈጠር የለበትም ብያምናለሁ፣ ተመክራለ ስለዚህ እንዳይደረግ ነው እኔ የምከር ነው፣ እንዳይደረግ ነው። አይ አይጸነስ፣ አይጸነስ። ምክንያቱም ጽንስ ሊፈጠር የሚችለው ከወር አበባ በፊትና ከወር አበባ በኋላ የተወሰኑ

ግንኙነት ቢደረግ ይረገዛል ብለሽ ታስባለች? አይረገዝም። አይረገዝም ቀኑ ካልተጨረሰ። አዎ፣ የመጨረሻ ቀን ሲሆን ነው እንጂ የወራ እያየሽ ግንኙነት ብታረግ አይረገዝም። ጉዳት ግን አለ ብለሽ ታስባለች? በዛ ወቅት ግንኙነት ማድረግ አለዋ። ለምሳሌ፣ ብዙ እውቀት የለኝም። ያው እንዳለው አውቃለሁ፣ ግን ምክንያቶቹን ብዙ አላቃቸውም። አሃ። ስለዚህ ትመክሪያለሽ ባይደረግ ብለሽ አንዳንድ አይነት በጣም ንቁና ጎበዝ ሴቶችን ማንቃት ነው የኛ አላማ። አሁን ለምሳሌ ለመሰል የወር አበባ ጊዜ ግንኙነት ቢያደርጉ ሳያስቡት እንዳያረግዙ ጡት ማጥባት ይሄል ጊዜና እንዲከላከላል ብሎ ልጅ እንዳይመጣባቸው ይህን ማስተማር ነው የኛ አላማ። እና በጣም በጣም ስለተባበርሽኝ በጣም አመሰግናለሁ። በጣም አመሰግናለሽ። ግንኙነት ቢደረግ እርግዝና ይፈጠራል? በወራራ ጊዜ ሳይሆን ይሄ ኦቪሌሽን በሚካሄድበት ወይም ደግሞ ፔሪድ ከመጣ ወይም ደግሞ የወራባ ከመጣ አስራአለተኛው ቀን ማለት ነው። ከአስራአለተኛው ሶስት ቀን በፊት እና ከአስራአለተኛው ሶስት ቀን በኋላ ማለት ነው። እነዛ ዳንጅረስ ናቸው፣ ወይም ደግሞ አደገኛ ቀናቶች ናቸው። አንሳፍ ፔሪድ ናቸው ማለት ነው እና ደግሞ የዛን ጊዜ ሴቶች ለእርግዝና ይጋለጣሉ ማለት ነው። ስለዚህ የማጠቃለያ እየሰጠችኝ ነው ያለችው በወር አበባ ጊዜ ላይረገዝ ይችላል። እያ የወር አበባ በሚመጣቸው ጊዜ ግንኙነት ቢያደርጉ እርግዝና ይፈጠራል ወይ ብለት አስባለሁ። ያው ፕሮባቢቲ እንደሚፈጠር ነው የማውቀው የሚፈጠር ይችላል። እርግጠኛ ለምን የሚፈጠር ቻንስ ነው ሰፊ ይመስለኛል። በእርግዝ በወር አበባ ጊዜ በወር አበባ ጊዜ በዛኛው ይሄኛው እራሱ ብዙ ሰዎች አይፈጠርም ብለው ነው የሚመለሱት። አንተን ለመጀመሪያ ጊዜ ሊፈጠር ይችላል ያልከው ግንኙነት ስት በወር አበባ ጊዜ ግንኙነት የመፈጠር ቻንሱ ሰፊ ነው ብዬ አስባል ሰፊ ነው። ስለዚህ ግን በወር አበባ ጊዜ ግንኙነት ማድረግ ችግር አለው ብ ታስባል በሴቷ ጤና ላይ ጉዳት ያለው? አንደኛ በወር አበባ ጊዜ የሚኖሩ የእሷም ሴክስ የማድረግ ፍላጎቷ ዝቅተኛ ነው ሊሆን የሚችል። ሁለተኛ ህመም ይኖረዋል ከፍተኛ ፔን ሊኖረው ስለሚችል፣ አራተኛ አሁን እንዳልኩ ደግሞ ግንኙነት የማርገዝ ቻንሱም ከፍተኛ ሊሆን ይችላል። ሴቶች፣ ወጣቶች ሊሆን ይችላል፣ እናቶች ሊሆን ይችላል

እንዴት ነው አንዲት ሴት ልጅ የወር አበባ ካየች ከሰባት ቀን በኋላ ያለው የመፈጠር ቻንሱ ዝቅተኛ ነው፣ ቢያንስ 25 ፐርሰንት ነው። ከሰባት ቀን እስከ 14 ቀን ባለው ደግሞ አርባ ፐርሰንት ነው። ከሰባት ቀን እስከ 30 ቀን ባለው ግን 80 ፐርሰንት የማርገዝ ቻንሳ ከፍተኛ ነው። እንጂ የወር አበባ ካዩ በኋላ እና የወር አበባ ሊመጣ አካባቢ እድሉ የማርገዝ ቻንሱ ከፍተኛ ነው። የወር አበባውን ከታጠበች በኋላም የማርገዝ ቻንስ አላት። የወር አበባ ሊመጣም ደግሞ የወር ስለዚህ በወር አበባ ጊዜ አሁን ደም እየፈሳት ግንኙነት ነጥብ ታረግ የማርገዝ እድል አላት ማለት ነው። በወር አበባ ጊዜ ማለት እኮ ከታጠበች ከጨረሰች በኋላ አሁን አምስት ቀን የሚፈሳቸው አሉ፣ ሶስት ቀን የሚፈሳቸው አሉ፣ ሰባት ቀን የሚፈሳቸው አሉ። አሁን በሰባተኛው ቀን ግንኙነት ካረገ ካረገች ብታያዝ ትችላለች እንጂ አሁን ዛሬ ፈሷት ንግብ ብታረግ አሁን አንዳንድ ሲሉ ሶስት ቀን አንዳንድም አምስት ቀን አንዳንድም ሰባት ቀን በትክክል ስለዚህ ኖርማል፣ የወር አበባ የሚባለው ከሶስት ከሰባት ቀን ግንኙነት ቢያደርጉ ለሴቷ ጉዳት አለው፣ ጉዳት አለው። አይደረግም የወር አበባ ጊዜ የሚደረግ ግንኙነት እርግዝና የመፍጠር እድል አለው። ነገር ግን እርግዝና የመፍጠር እድሉ ግን ከ5 ፐርሰንት በታች ነው። ያ ማለት ከ95 ፐርሰንት በላይ እርግዝና ያለመፈጠር እድል አለው። ስቲል ግን እርግዝና የመፈጠር እድል ስላለው በወር አበባ ጊዜ ግንኙነት የሚያደርጉ ጥንዶች እንዲጠነቀቁ እንመክራለን ማለት ነው። ምክንያቱም ያላቀዱት እርግዝና ሊመጣ ስለሚችል በተለይ በተለይ ደግሞ እንደሚታወቀው የወር አበባ የተለያየ የጊዜ ርዝማኔ ያለው አንዳንዶቹ ሴቶች ሶስት ቀን ይፈሳቸዋሉ፣ አንዳንዶቹ ከሶስት እስከ አምስት ቀን ይፈሳቸዋሉ፣ አንዳንዶቹ ደግሞ ከአምስት እስከ ሰባት ቀን የሚፈሳቸው ሴቶች ይኖራሉ። ስለዚህ በተለይ እንደዚህ የወር አበባ እየፈሰች ወደ መጨረሻ አካባቢ ያሉት ቀኖች በጣም ዴንጀርስ ናቸው፣ እርግዝና የመፈጠር እድል ሊኖራቸው ይችላል። ይሄ የሚሆነው ግን ለምንድን ነው ይሄን የሚወስነው? በወር አበባ ጊዜ እንቁላሏ ስለወጣች አይደለም እርግዝና የሚፈጠረው። ነገር ግን የወንድየው የዘር ፍሬ የሴቷ ማዕፀን ላይ ከአምስት ቀን በላይ ሰርቫይቭ ማድረግ ይችላል ማለት ነው። ስለዚህ ዲተርምን የሚያደርገው እሱ ነው። ለምሳሌ እንበልና አንዲት እናት ከአምስት ከሰባት ቀን የወር አበባ ጊዜ ቢኖራት ብለን ብናስብ፣ ለምሳሌ መጨረሻ ቀኗ በሰባተኛው ቀን ግንኙነት ቢጀምር በሰባተኛው ቀን ያገኘችው የወንድ የዘር ፍሬ ለአምስት ቀን ሰርቫይቭ አድርጎ ይቆያል ብያችኋለሁ የሴቷ ማኅፀን ውስጥ። ስለዚህ ከሰባት ላይ አምስትን ቀን ስትጨምሩት ስንት ይሆናል? 12 ቀን ይቆያል ማለት ነው። ለዚህ ነው ያ ማለት ግንኙነት የተደረገው በሰባተኛው ቀን ነው። ነገር ግን የወንድየው የዘር ፍሬ እስከ አስራ ሁለተኛው ቀን በሴቷ ማህፀን ውስጥ ይቆያል ማለት ነው። ስለዚህ እንቁላሏ በአስራ ሁለተኛው ቀን ብትወጣ እርግዝና የመፈጠር እድል አለው ማለት ነው። በተለይ እንደዚህ አይነት እርግዝናዎች ሴትን ልጅ የመፍጠር እድላቸው ከፍ ይላል። ምክንያቱም የሴቷ ማህፀን ውስጥ ሰርቫይቭ የሚያደርገው ከወንድ ዋይ ክሮሞዞም ከሚባለው እና ኤክስ ክሮሞዞም ከሚባለው የዘርፍሬ ከወንድ የሚመጡ የዘርፍሬዎችን በምናያቸው ጊዜ ለረጅም ጊዜ የሴቷ ማህፀን ውስጥ ሰርቫይቭ አድርጎ የሚቆየው ኤክስ የሚባለው ወይም ደግሞ ሴትን ለመፍጠር የሚጠቅመው ዘረመን ነው ማለት ነው። ስለዚህ በሰባተኛው ቀን ግንኙነት ተደርጎ እስከ አስራ ሁለተኛው ቀን ባይደረግና እርግዝና ቢፈጠር ሴት ልጅ የመሆን እድሏ በጣም ከፍ ያለ ነው። ለምሳሌ አምስት ቀን በአምስት ቀን የሚጨርስ ሴት በአምስተኛው ቀን ግንኙነት አድርጋለች ብለን ብናስብ አምስት ቀን ይቆያሉ እያቸኋለ አምስት ቀን ቢጨምሩበት አስር ቀን ሆነ ማለት ነው። ስለዚህ በአስረኛው ቀን እንቁላሏ ከወጣች እርግዝና ይፈጠራል። ነገር ግን እንቁላላ አጠቃላይ በሴቷ ማህፀን የምትቆየው ለ24 ሰዓት ብቻ ነው ማለት ነው። ስለዚህ ይሄ ዲተርምን የሚያደርገው ምንድን ነው? የወንድዬው የዘር ፍሬ ነው ማለት ነው። እሺ። ሌላው ደግሞ የመጨረሻ የወር አበባ ፍሰቷ ሶስት ቀን ቢሆን አምስት ቀን ብትጨምሩበት፣ ማክሲመም እንግዲህ ማክሲመም ሌንግዝ ኦፍ ስታይ ነው የነገርኳቸው፣ ስምንት ቀን ማለት ነው። በስምንተኛው ቀን እንቁላላ ብትወጣ እስቲል እርግዝና የመፈጠር እድል አለው ማለት ነው። ይሄን በማለት ነው። ስለዚህ ጥንዶች ሁልጊዜ የወር አበባ በሚኖርበት ጊዜ እርግዝና አይፈጠርም ብሎ መዘናጋት የለባቸውም ማለት ነው።